የአማርኛ ብቃት ያለን አስተካክለን መናገር የምንችለው ግን እኛ ይሁን ብለን ነው የምናልፉት። አንዳንድ እና እህቶቼ እኛ እዚህ ቲክቶክ ላይ ሳይሆን ከቲክቶክ ውጭ ብዙ ሰው የሚያደርግላቸዋል የሚያስደርግላቸዋል። ቲክቶክ ላይ የገቡት እኛ እዛም በየቤት ስታይ እኮ ጉርጉር የሚባለው ሀምሳ ምናምን አንዱ ቤት ሀምሳ አንዱ ቤት ሰላ አንዱ ቤት አርባ ናቸው። ግን ከዛ ከውጭ ያሉ ብዙ አሉ ብታይ የሚታጉላቸው እነሱን የሚወዳቸው በውስጥ ሀይት እኔ ግን ዛሬውን ለመናገር በጣም ተረብሻለሁ። መጥፎ ውስጥ ብዙ ጊዜ ግን አይቻቸዋለሁ። ብዙ ጊዜ ይቻቸዋለሁ ግን ገብቼ ማውራቱ ገብቼ እንደዚህ እንትን ማለቱ በቃ አስጠልቶኝ ነው ዝም ያልኩ።

እኔ እኮ አላቀውም ምን ባው ይወርዳል፣ ለምን እንደሆነ አላቀም። እኔ እቺ ነው ነው ነው ግን ፕራንክ ነው ፕራንክ መሆኑ ይታወቃል። ግን እኔ ደሞ በጣም ተናደኩ። ለምን ብትሉ እኔ ሀይሚ አልቅሳ እንድትመጣ አልፈልግም ለምን ለወዳዶቿ አዘን ነው ለጠላቶቿ ደስታ ነው ለምን ለምን እንደዚህ ትሆናለች በቃ እሱ ደግሞ እሷን ማለት እሱ አውቃለሁ እሱን አውቃለሁ እሱን አውቃለሁ እሱን እኮ አውቃለሁ እኮ እውነትም እኮ አይደለም እውነትም እኮ አይደለም ፍራንክ እያደረጋት ነው እውነትም እኮ አይደለም። እኔ አስቤቴን ነው እየተናገርኩ አለሁሽ እን አቅሳት እንቅሳት አለ አይደለም እቷቸዋል በቃ እኔ እንጂ አላቅም። በቃ እሷ ለቀልድም ቢሆን ተከፍታ ስታለቅስ እኔ እምባዬ ይወርዳል። ለምን እንደሆነ አላቅም። እኔ ራሴ ያመኛል። ለምን እንደሆነ እኔ አላቅም። በቃ ለምን አልቅሳት መጣለች? ለወዳጆቿ አዘን ለሚጠሉት ደግሞ ደስታ። ለምን ብትሉ ጥሩ ነው። መቼ ነው አስለቅሱት የምትመጣው መቼ ያልቅሳ ነው የምትመጣው ብለው እየጠበቁ እያለ ግን እሷ እንደዚህ ሆና ስትመጣ በጣም ነው የተናደድኩት። በጣም ነው ያለቀስኩት። በቃ የፈለገ ነገር ምን ነው ግን ያው ለጠላቶች ደስ እንዳይላሽ መሆን አልነበረበትም። በቃ ከሆነ ይሆናል ካልሆነ በቃ፣ ምንም ማልቀስ አልነበረባትም። ደግሞ ግዛ ወጣ ፍራንክ ነው ፍራንክ ነው እያረጋታል፣ እየሳቅ ነው ፍራንክ ነው እያረጋታል እንስሱ እኔ የሚወርደው አሁን እያስቢያያት አይለም አይደለም ቢያያት የርጋት እኮ ይስራት ብራንክ ይስራት። እኔ ያናደደኝ የስፋ ማልቀስ ብቻ ነው ያናደደኝ እንጂ የርጋት ብራንክ የተጫወተው ማለት ነው። እኔ እራሱ ስቅስቅ ብዬ ነው ያለቀስኩት ጓደኛ የራሱ ምን እየሆንሽ ነው አንቺ ድራማ እኮ ነው ፕራክ እያደረጋት ነው ብሩኬ እኮ እንደዚህ ባለ ነገር ያለ ማለት ነው ጓደኛ የራሱ ማለት ነው ስቅስቅ ብዬ ነው ያለቀስኩት ማለት ነው ሰላም ዘይድዬ እንዴት ነሽ እንዴት ነሽ ዘይድዬ ማርያም እየሳቀ ነው ያረጋት ያለው ማለት ነው

እንኳን ዛሬ ይቅርና ትላንትና ራሱ ያስታውቃል። ግን እንደሚያረጋት ያስታውቃል። እንኳን ዛሬ እኔ እሱም ያርግዳት ችግር የለው። የተናደድኩባት በሀይሚ ነው። ለምን ታለቅ ስና ትመጣለች?

ብዙ ደግሞ የሚጠላት አለ። ብዙ አልቅሳ እንድትመጣ የሚፈልግ ይፈልግ ሰው አለ። አዎ በውስጥ፣ አዎ በውስጥ እየተጻፈላት የነበረው እሷ

ያ አንቺ ቤት እያለን የእኛ ምን አገባኝ እንደነሱ እኮ በሰው ወጥቻ አይደለም የምናገረው። አሮጊት ብሆን ትልቅ ብሆን ከነሱ አይደለም ማለት ነው እኔ ኮራ ዝንት ያ በማንነቴ የማላፈር እንደሷ ዱቄታም አይደለም ካሊት ወሊታቸው አሁን ራሴና ምንኛ ላትጪዊ